ምኮ እንደ ጨረሳችሁ ነበር የምናውቀው። ምርጫው ሮዚን አድርጎ ነበር የሄደው። ዛሬ ግን ከፉፉ ጋር ስናይሽ ወሽመጣችን የተቆረጠው የቱፊቅ ወሽመጥ ብቻ ሳይሆን የእኛም። በነገራችን ላይ ሴት ልጅ ቆራጥ ስትሆን፣ የውሳኔ ሰው ስትሆን በጣም ደስ ይለኛል። አዎ ሶፊዬ፣ አንቺ እቃ አይደለሽም። ሲፈልግ የሚያነሳሽ ሳይፈልግ የሚጥልሽ ኮሜንታተሮች እናንተስ ምን ትላላችሁ? የፉፉና የሶፊ አዲስ ህይወት፣ ወደፊት ብዙ ነገር እናያለን፣ ብዙ ነገር እንሰማለን። አዳዲስ ወሬዎችም አሉኝ እኔ የሰማኋቸው ማለት ነው። እናንተም ፉፉና ሶፊ ይቀጥሉ የምትሉ ላይክ አድርጉና ኮሜንት አስቀምጡልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? ደህና ናችሁን? ያለው አልሐምዱሊላ ሙሉኽያ እየገጠፍኩኝ ነው፣ እየቀጠፍኩ ነው። እየገጠፍኩ የሚባለው ቀጠፍኩ በአማርኛ ነው፣ በአረብኛ ደግሞ ገጠፍኩ ይባላል። እና ሙሉኽያ እየገጠፍኩ ነው። ዛሬ ቪዲዮ ልሰራ የቻልኩት የሶፊን ቆራጥነት አይቼ በጣም ደስ ብሎ ነው የመጣት። ወንድ ይመችሽ። እውነቴን ነው ስቶፊቅ እንደ ገበታ ውሃ እየዋለለ ወይ አይተውሽ ወይ አይዝሽ ወይ አይለቅሽ ዝም ብሎ በቃ መጫወቻ አደረገች። ስለዚህ ዛሬ የሰራሽው ቪዲዮ ራስሽን የሚያስከብር ቆራጥ በራስሽ ላይ በቃ ያለ እሱ ቆመሽ መሄድ እንደምትችይ ምናምን ነገር ነው ያየሁት። በነገራችን ላይ ፎፉን ሳየው ማለት ነው በጣም ነው የደነገጥኩት። ወሽመጤ ነው ቁርጥ ያለው በተለይ ሶፋ ላይ ተቀምጠው ሁለቱ ተቃቅፈው ፎጣ ለብሰው ምናምን ድንገት ቶፊቅ ከፍቶ ሲገባ ምናምን አስባችሁታ አስባችሁታል ያንን ፓርት ደሙ ፈላ ደሙ ፈልት ነው ያለው በነገራችን ላይ ከዛ በኋላ በቃ ለምንድነው የመጣው እዚህ ጋር ለምንድነው የመጣው ምናምን ነገር እንዴ አንተ የፈለግከው ሴት ጋር ስትሰራ ስትሄድ ስት ምን ስትል ምን ስትል አልነበር እንዴ በዛ ላይ ደግሞ አንተ ራስክ ምርጫህን መርጠህ ሄደሃል። ባለፈው ያንን ሁሉ ብልሃት እንደዛ መናጭቀሃት አንድ ትንሽዬ አበባ ይዘህ መጥተህ ልክ እሷ ሁሌም በይቅርታ ስለምታምን እንደማትጨክን ስለምታቅ አበባ ይዘህ ስለመጣህ ይቅር የምትልህ መስሎህ፣ አዲስ ሕይወት ብንጀመር ሁሉን ነገር ብንረሳው ምናምን ሶፊያ እኮ ከዛ በላይ ማለት ነው አሁን ሰሞኑን ካደረግከው በላይ የበፊተኛው ጸባችሁ እሱ ይቅር የሚባል ነገር አይደለም። ማለት ይቅር ልትለህ ትችላለ፣ ግን አብሮ የሚያስቀጥል ነገር አልነበረም። ግን ደግሞ አብራችሁ መቀጠላችሁን እኛ ምንፈልገው ነበረ ከስህተታችሁ የምትታረሙ መስሎን፣ በተለይ አንተ ከስህተት የምትታረም መስሎን ማለት ነው። ያንን እንኳን ይቅር ብላ ሁለተኛ እድል ሶስተኛ እድል ሰታህ አንተን አምና ሁሉን ነገር በቃ ደህና ቆማ መሄድ ቆማ መራመድ፣ በሁለት እግሯ መራመድ የጀመረችው ልጅ እንደገና በአዲስ ነገር በአዲስ ህይወት ብለህ ገብተህ ድጋሜ እንደዛ ስታደርጋት በቃ እኛ ተመልካቹም፣ ዩቲዩበሩም፣ ሁሉም አዘንብህ ማለት ነው። እኛ ፍላጎታችን በአጠቃላይ ሶፊ እናንተ በጣም ታምሩ ነበር። ግን ምንድን ነው ብዙም ጊዜ አንተ ሶፊን እየጎዳት ነው። እኛ ፍላጎታችን ድሮ የሚታረቁ ምናምን ስንል በቃ ያለፈውን ትታችሁ ከባለፈው ተምራችሁ ትዳራችሁን ባህል አድርጋችሁ በህይወታችሁ ማንንም ጣልቃ ሳታስገቡ እንድትቀጥሉ ነበር የእኛ ፍላጎት። አንተ ግን እንደዛ እያደረክ አይደለም እና እየጎዳህት ነው ልጅቷን፣ ሶፊን በጣም እየጎዳህብን ነው። እኛ ደግሞ በጣም ነው የምንወደው። እውነት ለመናገር ሁለታችሁ በስነ ስርዓት ባህላዊ መንገድ ምናምን ብትጋቡ በጣም ነው ደስ የሚለን። ነገር ግን እሷም እንግዲህ ሌላ ህይወት እንደጀመረች ተናግራለች። አንተም ራስክ ምርጫህን ሮዚን አድርገህ ሮዚ ይበልጣብህ፣ አመናጭቀሃት፣ እንደዛ ከፍ ዝቅ አድርገሃት ምናምን ነገር ነ የተለያያችሁት ያንን ነገር አድርገህ። አንዲት አበባ ይዘህ መጥተህ በቃ ይቅርት በላይ ከሰው ስተት ምናምን ነገር እንዴ። ብዙ ጊዜ እኮ ይቅርታ አደረገች። ይቅርታ ሲደጋገም ደግሞ አንዳንዴ እንደ ጅልነት ይቆጠራል። ብዙን ጊዜ የሚበድሉን ሰዎች በተደጋጋሚ ይቅር ስንላቸው የይቅርታ ልብ እንዳለን ሳይሆን የሚረዱት ጅል ወይም የዋህ አድርገው ነው የሚወስዱን ማለት ነው እና ሶፊ አሁንም ቢሆን ከፉፉ ጋር መቀጠል ከፈለግሽ በትክክለኛው መንገድ ባህል አላድርጋችሁ ፉፉም ያው ህይወት የለውም። ከዚህ በፊት የነበረውን ህይወቱን ያው እንትን ብሏል። ከፍቅር ጋር የነበረውን ግንኙነት አቋርጧል። አንቺም እሱም ሃይማኖታቸውም አንድ አይነት ነው። በልህና ቶፊቅን ለማብሸቅ ምናምን ነገር እሱም ፍቅር ለማብሸቅ ምናምን ሳይሆን ትክክለኛ ህይወት ከፈለጋችሁ ባህላል አድርጉት። ምክንያቱም እንደዛ ሶፋ ላይ ተቀምጣችሁ አንድ ብርድ ልብስ ፎጣ ለብሳችሁ ተቃቅፋችሁ ምናምን ያየ ነው ይሄ ይሄ እንደ ኢስላም ጥሩ ስላልሆነ አስተካክላችሁ በሃላል አድርጋችሁ ቪዲዮአችሁንም መስራት ትችላላችሁ፣ ትዳራችሁንም መቀጠል ትችላላችሁ እና ቶፊቅም ይቅርታ ስታበዛ ማለት ይቅርታ እየጠየቅ ሁሌ ከስተትህ ካልተማርክ ምንም ትርጉም የለውም ይቅርታው። ትርጉም እንዲኖረው ከጥፋቱ ነው አንድ ሰው መማር ያለበት። አላህም እኮ ይቀር ይለናል እንኳን የሰው ልጅ ግን ምንድን ነው ሁሌም ከስተታችን ተምረን ያንን ጥፋት ድጋሜ ላንሰራው ስናደርግ ነው ይቅር የሚለን። እና ሰውም እንደዛ ሁሌም ይቅር ትባላለህ፣ ሁሌም እዛው ስርፋ ትገኛለህ። ሁሌም ይቅር ትባላለህ፣ ሁሌም እዛው ቦታ ትገኛለህ። ይሄ ደግሞ ፌር አይደለም። ሴት ልጅ ደግሞ የተከበረች ናት። ስለምትወድህ ብዙ ጊዜ ይቅርታ ታደርግልሃለች። ሶፊ ተናግረዋለች፣ እኔ እቃ አይደለሁም ስትፈልግ የምታነሳኝ ሳትፈልግ የምትጥለኝ አለችህ። ይሄ ምንድን ነው? ስለበዛባት ስለተደጋገመባት ነው። ገብቷል። እና ውድ ቤተሰቦች፣ ኮሜንታተሮች፣ እናንተስ ምን ትላላችሁ? የፉፉን እና የሶፊን ግንኙነት እንዴት አያችሁት? እናንተ መቼም እናጣምር ነው የምትሉት፣ አጣምሯቸውና እኛም እንግዲህ ከስር ከስር እናሽቀብጣለን። እናንተም በኮሜንት አጥብቃችሁ የያዙ እኛም አለን ዩቲውበሮች ማለት ነው። እና በቃ ይሄንን ይመስላል የዛሬው የሶፊ ውሳኔ። ንግግሯ ምናምን ተግባር ላይ ከዋለችው በጣም ነው የተመቼ። ውድ ቤተሰቦቼ እናንተ እንዴት አያችሁት? ሶፊ ሁልጊዜ መጎዳት የለባትም። በቃ ቆራጥ ውሳኔ ወስና በዚሁ መቀጠል አለባት ብዬ ነው ማስበው። እናንተ ማሳብ አስተያየታችሁን ኮሜንት አድርጉልኝ። ቪዲዮ ላይክ ብታደርጉ በጣም ደስ ይለኛል። ፕሊስ፣ አበረታቱኝ። እንደነገርኳችሁ ቻናሌ ችግር አለበት፣ በጣም ብዙ ጊዜ ተገምግሟል ምናምን ምናምን። ለዛ ነው እይታው እየቀነሰ ያለው። ቪዲዮም እየሰራ አይደለም፣ እንደ ድሮ ምናምን እየሰራሁ አይደለም። እና አበረታቱኝ፣ ልስራ። እኔም ላይክ አድርጉልኝ። ምን ችግር አለው? ከእናንተ የሚቀንስባችሁ ምንም ነገር የለም። በነገራችን ላይ እንደዚህ ላይ ካድርጉ ሼር አድርጉ ምናምን ብዬ ሰው መጠየቅ በጣም ነው የሚከብደኝ። ብዙን ጊዜ አለልም ግን እንደዚህ አላደርግ ስትሉ ምናልባት እየረሳችሁት ከሆነ ብዬ ነው ላስታውሳችሁ ብዬ ነው። እና ውድ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ሶፍዬ ቀጥይበት። ከዚህ በኋላ ሴት ልጅ ተሰብራ እንዳትቀር፣ ካንቺ እንዲማሩ ቆራጥ ሆነሽ አላማሽን አሳክተሽ የውሳኔ ሰው ሆነሽ እንድናይሽ ነው የምንፈልገው። መልካም ጊዜ ውድ ቤተሰቦቼ፣ ባይ